እግዚአብሔር በትኖ ያበዛል ብዬ ነው የሚጀምረው። እና መበተን ጥሩ ባይሆንም እግዚአብሔር እንደሚበትን ከዚህ ክፍል እናያለን። እነዚህ ሰዎች መበተን ያስፈለግበት ወይም እግዚአብሔር እነዚህ ሰዎችን መበተን ያስፈለግበት ምክንያቶች አሉ። እነዚህን ምክንያቶችን አንድ ሶስት ቁልፍ ነገሮችን ወደ ኋላ መለስ ብለን እንድናይ በማድረግ አሳያችኋል ነው። ምዕራፍ አንድ ሄድና ቁጥር ሰባት ስድስትን አነብላችኋለሁ ከአምስት ጀምሮ አነብላችኋለሁ። እንደዚህ ይላል፣ አብ የሰጠውን የተስፋንም ቃል ጠብቁ፣ ዮሐንስም በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። ጻፊው ነው ይህ እያለ ያለው ኢየሱስ ክርስቶስን አስተምሮ ኢየሱስ ክርስቶስ በምድር ላይ ያደረጋቸውን ነገሮች በሙሉ በጥንቃቄ እንደ ጻፈ ይናገራል ጻፊው። ስለ ጻፊ ረዥም ነገር ለመናገር ፕሮግራም ሰፊ ስላለ ነው ወደኋላ አልሄድም። ቁጥር ሰባት ላይ እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስት እ ተመለሰልኝ ብለው ጠየቁት ይላል። ጌታ ኢየሱስ ክርስቶስ ስለ እግዚአብሔር መንግስት ሲያስተምራቸው የቆዩ ሰዎች ናቸው። ሰዎቹ ስለ ዘላለማዊ መንግስት፣ ስለ ዘላለም ህይወት፣ ስለማይጠፋው መንግስት፣ ስለማይገረሰሰው መንግስት፣ ዘመን ስለማይለውጠው መንግስት ሲያስተምራቸው፣ ሦስት ዓመት ተኩል የሚያክል ጊዜ ከኢየሱስ ክርስቶስ ሲማሩ ትምህርቱን የተከታተሉ ሰዎች ነበሩ። ነገር ግን አሁንም የሰማዩን መንግስት ጉዳይ ሳይሆን ትኩረታቸው በእስራኤል መንግስት ጉዳይ ነበር። ስለዚህ ይሄንን ምድራዊ የሆነን አስተሳሰብን ለማፍረስ እግዚአብሔር ሊበትናቸው ያስፈለገው መንፈሳዊ ጌታ ያስተማራቸው ሰዎቹ ገና እንደገና ስጋውያን ናቸው። ለከዛሬም አንዳንድ ሰዎች ሲያስቸግሩ ለካ የሰው ባህሪ ነው። የሰው ባህሪ እንደዚህ ነው። ቆይ ኢየሱስ ክርስቶስ አስተምሮ ሰው እንዴት ነው ማይለወጣ? እስቲ አንዴ ዮሐንስ ወንጌል ምዕራፍ 6 ቁጥር 15 ላይ ያለውን ወደኋላ ሂጅ ላንብብላችሁ አንድ ጊዜ ወይም አብረን እና 14 ጀምሮ እናነባለን። ከዚህም የተነሳ ሰዎቹ ኢየሱስ ያደረገውን ምልክት ባዩ ጊዜ በእውነት ወደ ዓለም የሚመጣ ነብይ ነው አሉ። በዚህም ምክንያት ኢየሱስን እያነግሱ ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ደግሞ ወደ ተራራ ብቻውን ፈቀቅ አለ ይላል ኢየሱስ ክርስቶስ ክርስቶስ ፍላጎት ስለነበረው የመጣበትን ዓላማ ስለነበረ ታምር ያደርግ ነበር። ከዚህ ጋር መኖር እንዴት መልካም ነው አሉ። ዋናውን ነገር፣ የነፍስ ነገር፣ የህይወት ነገር ተዘናግተው በዚች ምድር ላይ ስለሚኖሩት ኑሮ በማሰብ ኢየሱስን የዘላለምን ንጉስ፣ የይሁዳ ንጉስ ለማድረግ ሞከሩ ማለት ነው። ወገኖች ሆይ፣ ለወንጌል አገልግሎት እንቅፋት ከሚሆኑ ነገሮች አንዱና የመጀመሪያ ነገር ሰዎች በምድራዊ ነገር ላይ ትኩረት ማድረጋቸው። ስለ አእምሮ የተጠናወታቸው ነገር ምንድን ነው? ነፃነት፣ ነፃነት፣ ነፃ መውጣት፣ ከሮም ባርነት ነፃ መውጣት። ኢየሱስ ደግሞ ነፃ መውጣት የሚፈልገው ከኃጢአት ባርነት ከዘላለም ሞት ከጨለማው አሰራር ነጻ አውጥቶ ለክብር አምላክ እግዚአብሔር በሚያስተዳድርበት መንግስት ውስጥ እንድተዳደሩ ለማድረግ ነው። ኢየሱስ ይሰብክ ያስተምራቸው የነበረው እነሱ ግን ምንድን ነው የሚያስቡ? ምድረው ሚነትነ በደቀ መዛሙርት መካከል የተገኘው የታየው የነበረ እንተ ከኢየሱስ ተምሮ ከክብር አምላክ ቅደም እንዳልኳችሁ፣ እንከን ከማይወጣበት መለኮት ከሆነው ከዘላ ከጥንት ከዘላለም ከነበረው ወደ ወደፊት ለዘላለም ከምኖረው አይደለም የሚታይን ስውር እና ድብቅ በሰው ልብ ውስጥ ያለውን የሚያውቅ አምላክ አስተምሮ። ሰዎች ምድራዊ ነገር ላይ ነው ትኩረት የሚያደርጉት። ዛሬም እኮ አለ አንዳንድ አካባቢዎች ላይ የእኛ ቋንቋ ባለፈው ወንጌላዊት ገኔ ጥሩ ነገር አቀርባለናለች፣ የማንነት ጉዳይ የሚል ነበር አደለም፣ የማንነት ጉዳይ በሚል ሀሳብ ላይ ነበር የተናገረችው እና ጊዜ ቢኖረኝ በጣም እና በመካከላቸው የነበረው ችግር ምድራዊነት ልባቸውን ስለሞላ ነው የሚለውን ነገር ካልኩ በኋላ ይህንን ያደረጉበት በሁለት ምክንያት ነው ብያለው። አደለም አንደኛ በቃሪ ቃል ኪዳን ዝምኛለን የሚል ምዕራፍ አስር ከቁጥሩ አርባ ሰባት ጀምሮ ስታነቡ ትመለከታላችሁ። ምዕራፍ ዘጠኝም ላይ ትመለከታላችሁ። እግዚአብሔር ወደ ቆርኔሌዎስ ቤት ጴጥሮስ ሄዶ እንዲያገለግል ራእይ ያሳየው ራእይ ያሳየው ጴጥሮስ እንደዚህ ነበር ያለው። እንደ ሸማ የተጠቀለለ ነገር ከሰማይ ወረደ እና ይህንን አርደ ብላ ብለዋለው ነው እግዚአብሔር። ምን ብል ጥሩ ነው ለእግዚአብሔር፣ እኔ ያ በህይወቴ ዘመናል የረከሰን ነገር በአፌ ነክቼ ለቅም። ምክንያቱም አሕዛብን እንደ እርኩስ ስለሚቆጥሩ አይዛሉ በእግዚአብሔር ፊት ተቀባይነት ተሰብነት ያለው ህዝብ ነው ብለው ስለማያምን፣ በምድር ላይ አለ የሚባል ህዝብ እስራኤል ብቻ ነው ብለው ስለሚያም፣ እግዚአብሔር ምን ብለው ጥሩ ነው ደግሞ መልሰው፣ እግዚአብሔር የቀደሰውን አታርክስ አለው። ይህ አሁን ማነው ታላቅ አዋሪያ ኮኖ ጴጥሮስ ታላቅ አዋሪያ ነው። ኢየሱስ ክርስቶስ እንደውም ሐዋርያት ሁሉ የበለጠ ኃላፊነት የሰጠው በተለይ ከትንሳኤ በኋላ ጴጥሮስን ትወደኛለህ እያለ ምዕራፍ 20 መጨረሻኛው ምዕራፍ ለስትመለከቱ ከቁጥር 18 15 ጀምሮ ስትመለከቱ ኢየሱስ ክርስቶስ ትልቅ ኃላፊነት የሰጠው ሰው ነው። ግን ጴጥሮስ ውስጥ ምን አለ? አይሁዳዊነት አለ። እንዴት እንስተካከላለን? እንስተካከላል እንዴት ነው አቻነት? እኛ እኮ እኛ እኮ ይላል የሚል ሰው። ስለዚህ ይሄንን መንፈስ ለመስደፍ ዘመድ ማፍረስ ወይም መበተን ነበረበት። ለዚህ ነው ያደረገው ማለት ነው። ሌላው ማህበረሰብ ያልተቀደሰ ነው የሚል ምዕራፍ ዘጠኝ ላይ ቀደም ያልኳችሁ ማለት ነው ምዕራፍ አስር ከቁጥር ዘጠኝ ጀምሮ ስትመለከቱ ይሄን ታገኛላችሁ። ጴጥሮስ ይሄንን ሰው አገልግሎ ከተመለሰ በኋላ ቅድም ያልኳችሁን ሰው ቆርኔሌዎስን አገልግሎ ከተመለሰ በኋላ ያንን የሰሙ አይሁዶች እንዴት ሆነ፣ አንተ አይሁዳዊ ከሌሎች ሰዎች ጋር ምዕራፍ 11 ላይ መመልከት መልከት ትችላላችሁ። ሐዋርያትም በይሁዳ የነበሩ ወንድሞችም አይዛብ ደግሞ የእግዚአብሔርን ቃል እንደተቀበሉ ሰሙ። ጴጥሮስን ወደ ኢየሩሳሌም በመጣ ጊዜ ከተገረዙ ወገን የሆኑ ሰዎች ከእርሱ ጋር ተከራክረው ተከራክሮ አንተ እንዴት የረከሰ ማህበረሰብ ነው። በነገራችን ላይ የሰው ዘር ሁሉ የተገኘው ከአንድ እንደውም እናምናለን አይደለ? መጽሐፍ ቅዱስ ይህንን ያስተምራል። ከአዳም ነው። ትልቅ ዘር ትንሽ ዘር አው ሰው በኑሮ ሁኔታ በትምህርት ሁኔታ የሚበላለጥበት ሁኔታ ሊፈጠሩ ይችላል። ያም ቢሆን ግን ሰው በሰብዕናው እኩል። ስለዚህ እነዚህ ሰዎች የእግዚአብሔርን ሀሳብ በመሳት ውስጥ ስለነበሩ ነው ይሄን ያደረገው ማለት ነው። ሰዎቹ ምንም ችግር ቢኖርባቸው እግዚአብሔር ለዓላማው ጨካኝ። እኛ ስለደከምን እግዚአብሔር ስራውን አያቆምም። እኛ ስለተጣመመን እግዚአብሔር ስራውን አያቆምም እንዲህ ሆነው እያሉ መንፈስ ፈሰሰባቸውና በርካታ ሰዎች መጡ እነሱ ስንት ናቸው ይላል መጽሐፍ ቅዱስ መቶ ሀያ ነበሩ ይላል መጀመ ቁጥር ምዕራፍ አንድ ቁጥር አስራ አምስት ላይ ስትመለከቱ በዚያም ወራት ጴጥሮስን መቶ ሀያ የሚያህሉ ሰዎች ማህበር አብረው ነበሩ ይላል መቶ ሀያ ነበሩ መንፈስ ቅዱስ መውረድ በኋላ ምዕራፍ ሶስት ላይ ከቁጥር አርባ አንድ ላነባለሁ። ቃሉንም ተቀበሉ የተቀበሉ ተጠመቁ፣ በዚያን ጊዜ ሶስት ሺህ የሚያህል ነፍሳት ተጨመሩ ይላል መንፈስ ቅዱስ ጥቂት የነበረው ሶስት ሺ አንድ መቶ አንድ መቶ ሀያ ናቸው። አያችሁ፣ እሳያችኋለሁ ሌላ ነው። ምዕራፍ አራት ኔ ዲስክ ምዕራፍ አራት ላይ ከቁጥር አራት ላይ ነገር ግን ቃሉን እየሰሙ ብዙዎች አመኑ፣ የወንዶች ቁጥር አምስት ሺህ ያህል ነበር። የቤት አላማ በስቶ ሰፍቶ መኖር ብቻውን አይደለም። ወንጌል ወደ አንድ ደረሰበት መድረስ ነው የጌታ። ስለዚህ ከኢየሩሳሌም ከተማ አንወጣ አልማሩ መጽሐፉ ሲናገር መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ በኢየሩሳሌም በይሁ ምዕራፍ ስድስት ላይ እኔ ደስ ምዕራፍ ስድስት ላይ ቁጥሩ ሰባት ላይ አነባለሁ። የእግዚአብሔርም ቃል እየሰፋ ሄደ። በኢየሩሳሌምም ደቀ መዛሙርት ቁጥር እጅግ በዛ እየበዛ ሄደ። ካህናቶችም ብዙዎች ለሃይማኖ ይርዳል ሌላው በቤተ ክርስቲያን ውስጥ በጊዜው እግዚአብሔር ምልክት ሰጣቸው እግዚአብሔር ለሰጣቸው ምልክት ምዕራፍ ስድስት ላይ ከቁጥር አንድ ላይ ጀመራችሁ ስትመለከቱ ሐሳቡን እንደዛ ብላችሁ ይዞ የግጭቶችን መፍትሄ የግጭቶችን መንስኤ በትክክል ለይቶ አለማወቅና ትክክለኛ መብት አጣጫ አለማስቀመጥ ችግር ነበር በቤተ ክርስቲያን ውስጥ በኢየሩሳሌም ከተማ ውስጥ በነበረች ቤተክርስቲያን ውስጥ ችግሮች ሲፈጠሩ ይሄ ችግር ለምን ተፈጠረ የሚለው መነሻ ሀሳብን በማወቅ ትክክለኛና ተገቢ የሆነ ምላሽ ያለመስጠት ችግር ነበር። ቤተክርስቲያን ውስጥ ነገሮች በግምት ይሰሩ ነበር። ይሄ አሁን እኛ እኛም ዘመን እኛም ቤተክርስቲያን እያስቸገረን ያለ ነገር ነው። ለምንድንነው ነው ይሄ የሆነው የሚለውን አጥንቶ ወይም ከእግዚአብሔር ሰምቶ ትክክለኛ ምላሽ አለመስጠት። ምንድን ነው የሆነው? ከግሪክ የመጡ አይሁዶች ነበሩ ቤተ ክርስቲያን ውስጥ የሚሆኑ እና ምን ነበር በመስተንግዶ ላይ ጉዳት ደረሰባቸው። አንዳንድ ጊዜ የሚሆኑ ነገሮች ለምን ይሆናሉ ብሎ ማሰብ በጣም አስፈላጊ ነው ለቤተ ክርስቲያን፣ ለመሪዎች የማስተላልፈው መልዕክት ቢኖር እንዲህ አይነት ነገሮችን ለምን ተፈጠሩ የሚለውን ነገር ቆም ብሎ ነገሮችን ማየት ይህን ምንድን ነው ማድረግ ያለብን። እግዚአብሔር ፈቃድ ምንድን ነው የሚለውን ነገር የእግዚአብሔር ፈቃድ ሊጠየቅበትና ሊወሰን አቅጣጫዎች በትክክል ሊቀመጡላቸው ይገባል። በዚህ ቦታ ላይ በምንመለከትበት ጊዜ እስጢፋኖስን በድንጋይ ወግረው ከቁጥር 59 ጀምሮ እስከ 67 ሲታነቡ ምዕራፍ ሰባት ላይ ማለት ነው። ሲታነቡ በድንጋይ ሞት ከዚያ በኋላ ነው በኢየሩሳሌም ከተማ ውስጥ በጸሎት ይተኩ የነበሩ ጥቂት ሰዎች አስክሬኑን ከበሩት። ከጌታ ፊት የማይጠፋ ሰው ሰው እነዚህ ሰዎች ቀጠሩት በኢየሩሳሌም ከተማ ላይ በንዲህ አይነት ሁኔታ ሰክነው ረክነው ወንጌል ከማገልገል ሲሆኑ እግዚአብሔር አመላክ ሲጠቅን በጣና ከቤተክርስቲያን በተናችሁ በተናችሁ። እዛ ሁሉም በተበተኑበት ቦታ ላይ ጊዜ ስለሌለኝ እንጂ በጣም ሰፊ ነገር ማንሳት ይቻላል። ቁጥር አራት ላይ የተበተኑትም እየሰበኩ ዞሩ ይላል። በሰማሪያ ከተማ ነው የተጀመረው ወንጌል አገልግሎት። አያችሁ ጌታ ኢየሱስ ሲናገር በይሁዳ በሰማሪያ አደለ ያለው፣ በኢየሩሳሌም በይሁዳ በሰማሪያ ነው። ስለዚህ በሰማሪያ ላይ ወንጌል አገልግሎት ጀመረ። ወጣ፣ እግዚአብሔር ገፍቶ አወጣ። በነገራችን ላይ እግዚአብሔር ገፍቶ ከሚያወጣ እኛ ብንወጣ ጥሩ ነው። እኛ ብንጀምር ጥሩ ነው። እኛ ብንሰራ ጥሩ ነው። እግዚአብሔር አምላክ ይርዳ። አሜን ትላላችሁ። በሰማሪያ ከተማ ታላቅ ደስታ እንደሆነ የእግዚአብሔር ቃል እየሰፋ እንደሄደ እውላችሁ። ይህ ክፍላም ብብና እንጨርስ ዘጠኝ ቁጥር 34 ላይ እንደዚህ ይላል በይሁዳ ሁሉና በገሊላ በሰማርያም የነበሩ አብያተ ክርስቲያናት በሰላም ታነጹ፣ በሰላም ኖሩ፣ ታነጹም የእግዚአብሔርን ፍርሃትና በመንፈስ ቅዱስ መጽናናት እየሄዱ ይበዙ ነበረ ይላል ከኢየሩሳሌም ከተማ ወጣ ቤተ ክርስቲያን ራፍ እ 11 ላይ ስትመለከቱ 10 ላይ ስትመለከቱ ቆርኔሌዎስ አይዛ ሰው ወደ ጌታ ሲመጣ እንመለከታለን። ቤተ ክርስቲያን ስት ሰፋ ሲታልቅ የእግዚአብሔር መንግሥት ምድሪቱን ሲያለቀልቅ እንመለከታለንና መለከታለና ቤተ ክርስቲያን ዝም ካለች ጌታ በመበተል ያበዛታል። እግዚአብሔር አብን ይባርክልን።